እንዴት አደራችሁ? ደና አደራችሁ። ጋሞ ሚዲያ ወይም ጋሞ ባልትና ነኝ። ትናንትና በለቀኩት ቪዲዮ ብዙ ሰዎች ቅር ተሰኝታችኋል። ቅር ያላችሁ ከትዳሬ ጋር ትዳሬ አጋሬ ጋር ከባሌ ጋር ግንኙነት ማድረግ አልቻልኩም ግንኙነት በጣም አስጠልቶኛል፣ ትዳሬ አደጋ ላይ ነው ብዬ ባወራሁት ብዙ ሰዎች ይሄ የሚወራ ነው ወይ? ይሄ እንደሚባል ነገር ነው ወይ? አላችሁ። ግንዛቤ እንዲኖረንና ከዚህ የፊት ያልገጠመን ሰዎች እንድናቀው፣ የገጠማችሁ ደግሞ መታችሁ በኮመንት እንድታስረዱን በሚል ሀሳብ ነው እንጂ ያወራሁት እናንተ እንደምትሉት እኔ ጋጠወጥ ንባል ሆኜ ሳይሆን በእርግጥ እንደዚህ አይነት ነገሮችን ዶክተሮች እንኳን ለባሎቻችን ቢያስረዱ ጥሩ ነበረ። ማለት ባሎቻችን ይታገሳሉ ከሁኔታው አንፃር ነው ብለው ያልፉናል፣ ይታገሱናል። ነገር ግን ዶክተሮች እንኳን ለባሎች ይህንን ግንዛቤ አይሰጡም። መሰጠት ያለበት ነገር ነው፣ በግልጽ መወራት ያለበት ነገር ነው። ዛሬ እኔ እንደዚህ መጥቼ ባወራ ነጋ ያልሞከረች እህቴ ብታረግዝ ይሄ ነገር ቢገጥማት ብዙም አደነግጥምም አትገረምምም። ሶ ከባለቤቴ ጋር ፍቅር ስሰራ ደስታ ይሰጠኝ። በቃ ትክክለኛውን ነገር ነው የነገርኳቸሁ። ካረገዝኩ በኋላ ምንም ደስተኛ አይደለሁም። እንደውም እንዲህ ባይነካኝ ሁላ በጣም ደስ ይለኛል። ከቤት ሁላ ባባሮ ባይመጣ በገዛ ቤቱ ማለት ነው በጣም ነው ደስ የሚለኝ እና ምን ለማለት ፈልጌ ነው እርግዝና ላይ የሚያጋጥመንን እያንዳንዱን መሰናክልም ሆነ ገጠመኝ እንዲህ በግልጽ ማውራት አለብን። መሰልጠን አለብን። ሁል ጊዜ ወደኋላ መቅረት የለብንም፣ መጎተት የለብንም። ብዙ ጊዜ እንጋብገር የሚወራው በእርግዝና ወቅት ላይ ያማረሽን ብቻ ነው ማለት መብላት የሚያምርሽን ምን ማድረግ የሚያምርሽን እንጂ የሚያስጠላሽን ብዙም አይወራ። ስለሚያስጠላሽ ምግብ ስለምግብ ብቻ ነው ምግብና ምግብ ነኮች ዙሪያ ላይ ብቻ ነው የምናወራው። ስለዚህ አሁን እኔ በእርግዝና ወቅት አንዱ አስጠላኝ ብዬ ከምለው ፍቅር መስራት ነው ወይንም የግብረስጋ ግንኙነት መፈጸም፣ በጣም ነው ያስጠላኝ። ሁለተኛው እና ዋነኛው ደግሞ ከቤት መውጣት፣ ከዚች አልጋ መውረድ በጣም አስጠልቶኛል። ለሽንቴ የራሱ ባልሄድ ደስ ይለኛል። በቃ ሽንት ራሱ እዚህ ቅርብ ቢሆን ብሸና ደስተኛ ነኝ። ሶስተኛ ነገር ደግሞ ሰው የተሰበሰበበት ቦታ ላይ መሆን ጫጫታ ያለበት ነገር በጣም ነው ያስጠላኝ። በቃ ሰው ባላይ ደስተኛ ነኝ ብቻ አይነ ቤት ውስጥ ብሆን ደሞ ባያወሩኝ እንደዚህ በቃ ቁጭ ካልኩ ዝም እንዳልኩ ስልኬ ላይ ብቻ በቀር ሰው ባያወራኝ በጣም ደስተኛ ነኝ። እና እነዚህ እንደዚህ አይነት ነገሮች በእኔ በእርግዝና ወቅት አይቻቸው የማላውቅ ፍጹም አዲስ የሆኑብኝ ነገሮች ናቸው። ከዚህ በፊት ወልደሽ የለም ወይ እንዴት አታውቂም ምናምን ልትሉ ትችላላችሁ። አዎ ወልጃለሁ፣ ከአንድም ሁለት ልጅ ነገር ግን በሁለቱም ልጆቼ አይቼ የማላውቀው አዲስ ነገር ነው የተፈጠረብኝ። እንደውም በሁለተኛ አይ ቲንክ በሁለተኛ ልጄ ፍቅር መስራት እኔ ነበር የሚያስደስተኝ። እኔ በጣም እወድ ነበረ ሁለተኛው ልጄ ከዛ በተረፈ ደግሞ በጣም ያስመልሰኝ ነበር፣ ያቅለሸልሸኝ ነበር። ምግብ ወደ ውስጥ ጭራሽ አይቀመጥም ነበር። የሚያመሳስለው ምንድነው ልክ እንደ አሁኑ መተኛት ነው የምንፈልገው እዛ ላይ እንጂ ፍጹም ሰማይና ምድር ናቸው ብዙ መጠላቸውን ምግቦች ወደድኩ ለምሳሌ ጠላ በተፈጥሮዬ ቀምሼ አላቅም ነበረ። በሁለተኛው ልጅ ጠላ የሚባለውን ጉድ ቀመስኩት ወደድኩት እስከሞል ድረስ ጠላ ጠጣው ድራፍት በጣም ወድ ነበረ ይሄን ስላችሁ ደግሞ ሰካራም ነበርሽ ጠጪ ነበርሽ የሰው ልጅ በወጣትነቱ ብዙ ነገር ያሳልፋል እንደማንኛውም ወጣት ማድረግ ያለብኝን ነገር ስተትን ቢሆን መሞከር ያለብኝ ነገር ሞክሬ አልፌዋለሁ። ሶ ምልላችሁ ፈልጌ ነው። ድራፍት በጣም ወድ ነበረ፣ ድራፍት በጣም ጠላው። በሁለተኛ ልጄ ጫት ጫት በጣም ወድ ነበር፣ ጫት ጠላው። ኢቭን እስካሁን ድረስ መጠጥና ጫትን እድሜ ለልጄ የጠላሁት ማለት ነው። ተሰብስቤ አሁን ላይ ከምግብ ውጭ ምንም ነገር ሱስ የሌለብኝ እሱን በማርገዜ ነው። ከዛ ሲቀጥል ደግሞ ምንድን ነው ያ በእሱ እርግዝና የወደድኩት ጠላ ልክ እሱ ከወዴ ሲወጣ አስጠላኝ፣ ጠላው ማለት ነው። አሁን ጠላ ሲሸተኝ ሁላ ያቅለሸልሸኛል። ስለዚህ በደጋግሞ በወለደ ሳይሆን እያንዳንዱ የልጅ እርግዝና ወቅት ላይ ፍላጎታቸው የተለያየ ነውና እኔ ይህንን ነገር ለእናንተ ሚዲያ ላይ አውጥቼ ሳወራ እንድትተችኝ፣ እንድትሰድቡኝ ባለጌ ጋጠወጥ እንድትሉኝ ሳይሆን ለወደፊቱ ያልገጠማችሁ እንድታውቁት፣ እንድትማሩበት የገጠማችሁ ደግሞ ከሰው የተለያችሁ እንዳልሆናችሁ እና ለካሄም ሁሉም ሰው ያጋጥመዋል የሚለውን ግንዛቤ እንዲኖራችሁ እንጂ እናንተ እንደምታስቡት ዘልዛላ ጋጠወጥ ጠወጥ ወኝ አይደለም። በቃ ብዙ ጊዜ ስለ ወሲብ ወይንም ስለ ፍቅር መስራት በግልጽ ሀበሻ ሲያወራው አለጌ፣ ነጭ ሲያወራው ደግሞ ትክክል የሚሆንበት ነገር ነው ያልገባኝ ማለት ነው። ሁላችንም ስለዚህ ነገር በግልጽ ማውራት አለብን፣ በግልጽ መነጋገር አለብን። አሁን እኔ ከባለቤት ጋር በቃ በግልጽ አስጠልተኛል፣ እንዳትነካኝ፣ እኔ ማድረግ አልፈልግም ብዬ ነው እንጂ የተናገርኩት እኔ እያስጠላኝ ግሪን አላነሳውም ሰራ። እውነቱ ልንገራችሁ፣ እኔ ያልወደድኩትን እኔ ያልፈለግኩትን ነገር እሱ ስለፈለገ ብቻ መሆን የለበትም እና ቪዲዮ የከተመቻችሁ ሼር ሰብስክራይብ፣ ኮፒ ሊንክ ኮፒ ሊንክ፣ ለካ ቲክቶክ የለም። ሼር ሰብስክራይብ እና እንዲሁም ኮመንት፣ ላይክ አድርጋችሁ ለምትወዱት እንደ በእርግዝና ወቅት ላይ ላሉ ሴቶችን ቢሆን ሼር አድርጋችሁ ልምድ እንለዋወጥላለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ይህ የጋሞ ሚዲያ ነው። ሰብስክራይብ እያረጋችሁ ያረጋችሁ ቪዲዮ ላይክ ኮመንት ለሰጣችሁ ለሁላችሁም ከልብ አመሰግናለሁ። ለሰደባችሁኝም፣ ለመከራችሁኝም አዎ ትክክል ነሽ ገጥሞና አላላችሁም። ሁላችሁን ከልብ ነው የማመሰግነው። መልካም ቀን ይሆንላችሁ። እንግዲህ በየቀኑ አዳዲስ ነገር ካለ እንዲጧጧት ቪዲዮ ለቅላችኋለሁ። ሰብስክራይብ አርጋችሁ ጠብቁ። ወዳችኋለሁ፣ አከብራችኋለሁ። ይህ ጋሞ ሚዲያ